ሰላምና ጤና በያላችሁበት ይሁን ውዴ ብላክ ላይን ሚዲያ ቤተሰቦች። ዕለቱን አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። የአማራ ህዝብ ላይ ወረራ የፈጸመው የብልጽግና አገዛዝ ንጹሃንን መጨፍጨፉ ተሰምቷል። ዝርዝር መረጃውን ይዘናል። ስለ ላስታው ተወርዋሪ ኮማንዶም በቆይታችን እንነግራቸዋለን። የአማራ ህዝብ የትግል ምሰሶዎች ውስጥ አንዱ ስለሆነው ዲያስፖራም የምናስደምጣቸው ጉዳዮች አሉ። አስር ቢሊዮን ዶላር ስለከሰረው የሀገሪቱ የፋይናንስ ተቋምም በቆይታችን እናስደምጣቸዋለን። አብራችሁ ሰላሙን ከቆያችሁ እነዚህንና ሌሎች መረጃዎችን ወደ እናንተ የምናቀርብ ሲሆን ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ቤተሰብ እንድትሆኑ የአማራን ህዝብ የህልውና ትግል እንድታግዙ በአክብሮት እየጠየቅን ወደ ዝርዝሩ አለፍን። በአውደ ውጊያ ሽንፈት እየገጠመው ያለው የፋሽስቱ አገዛዝ ንጹሃንን ኢላማ ባደረገው ጭፍጨፈው በሀብሮ ወረዳ ጊራና ከተማ ተጠናክሮ መቀጠሉ ተሰምቷል። የጊራናው ባለሽርጡ ክፍለ ጦር በትናንትና ሁለት ምሽቱን ጊራና ከተማን ሙሉ ለሙሉ መቆጣጠሩን ተከትሎ ጸረ አማራው የፋሽስቱ አገዛዝ ከምሽግ ወደ ከተማ ሞርተር በማስወንጨፍ በርካታ ንጹሃንን ሞትና ቁስለኛ ሲያደርግ ጊራና ከተማ ፖሊስ ጣቢያን ሙሉ በሙሉ አቃጥሎታል ተብሏል። ባገኘው አጋጣሚ ሁሉ የአማራን ህዝብ ለማጥፋት አቅዶ እየሰራ ያለው የአብይ አህመድ የፋሽስቱ የብልጽግ አገዛዝ ራሱን ጥምር ጦር ብሎ የሚጠራውን የዘራፊ ስብስብ በሰሜን ወሎ ዞን ሀብር ወረዳ ስር በሚገኘው ጊራና ከተማ ከመሸገበት ፋፋም ጎራ የተባለ ቦታ ከፋኖ በኩል የጨለማ ጥቃት ይደርስብኛል በሚል ፍርሃት ወደ ከተማው እኩለ ሌሊት ላይ ሞርተር በማስወንጨፍ ንጹሃን ላይ ከህይወት ማጣት እስከ ከባድ ቁስለኛ በማድረግ ሲጨፈጭፍ አድሯል። እንስሳቶች አልቋል፣ ቤት ንብረትም ወድሟል የተባለው ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ለብዙ ወራት ያሰለጠናቸው ልዩ ኮማንዶዎች አስመርቋል። የኮማንዶ ዳንኤል አለሙ የኮማንዶ ማሰልጠኛ ማዕከል ዛሬ ሰኔ 18 2017 ዓ ም ለበርካታ ወራት የወታደራዊ የኮማንዶ ስልጠና ሲሰለጥኑ ነው የቆዩ ከ600 በላይ የኮማንዶ ሰልጣኞች የወሎ ቀጠና ከፍተኛ አመራሮች ና የላስታ ኮር አመራሮች በተገኙበት በድምቀት ተመርቀዋል። በወሎ ቀጠና ዋናው የወታደራዊ ስልጠና መምሪያ ኃላፊ ኮማንዶ ዮሴፍ አስማረ ና ምክትል ወታደራዊ ስልጠና መምሪያ ኃላፊው ኮማንዶ ጌታቸው ሲሳይ የሚመራው የስልጠና ተቋም የዳንኤል አለሙ ኮማንዶ ማሰልጠኛ ማዕከል ተብሎ በጀግናው መስዋዕትነት በከፈሉ አርበኛ ተሰይሟል። የሰለጠኑ ኮማንዶዎችም ነብሮ ተወራዋሪ ኮማንዶ ተብሎ ተሰይሟል። የምርቃት ፕሮግራሙን በኮማንዶ ዮሴፍ የመክፈቻ ንግግር ተደርጎ ልዩ ልዩ ፕሮግራሞች ከተከናወኑ በኋላ በድርጅቱ የተዘጋጁ ልዩ ልዩ ሽልማቶች በኮሎኔል ሞገዝ ዘገየና ሌሎችም የድርጅቱ አመራሮች ተበርክቷል። የዛሬ ኮማንዶ ተመራቂዎች ከአማራ ፋኖ ብሔራዊ ኃይል መመስረት ማግስትና የጀ ጄኔራል አሳምነው ጽጌ ስድስተኛ አመት መታሰቢያ አመት በመሆኑ እጅጉን እንዳስደሰታቸው መናገራቸውን የላስታ አሳምነው ኮር ሚዲያና ኮሚኒኬሽን ኃላፊ ጋዜጠኛ ደረበ መኮንን ገልጿል። በህልውና ትግል ውስጥ ያለው አማራ ከግዙፉ መንግስታዊ የጸጥታ መዋቅር ጋር የሚያደርገው ትንቅንቅ ቀጥሏል። የአማራ ሰማይ የነፃነት አየር ይመላለስበት ጀምሯል። የአሸናፊነት ድምፆች ከፍ ብለው እንዲሰሙ ተደርጓል። የአምባገነኖቹ ጀንበር ላትመለስ እየጠለቀች ነው። አራት ኪሎ የበቀለው አረም ከታላቁ ሀገር ላይ የተነቀለ ሊጣል ዋዜማ ላይ ተደርሷል። አማራነት የከበረበት፣ ነፍጠኝነት ያበበበት፣ የህዝብ እንባ እየታበሰ ያለበት የድል መንገድ ወደ መጨረሻ መዳረሻው እየገሰገሰ ነው። እምቢ ያለ ባርነትን የተጠየ በባንዳ የማይገዛ አምባገነኖች ላይ ያመፀ ህዝብ ክብሩን በነፍጡ ያስከብራል። ይህ የብዙ ጀግኖች ተከፍሎ የሚያልቅ ዋጋ ውጤት ነው። የሀገር ውስጡና በውጭ ሀገር የሚኖረው አማራ የመናበብ ድምር የፈጠረው ድል እንደሆነም ይታወቃል። በዲያስፖራ ማህበረሰብ ጠንሳሽነት ወይም ድጋፊነት የሚነሱ የፖለቲካ ፍላጎቶችና እንቅስቃሴዎች ዓመታትን ያስቆጠሩ ናቸው። በስደተኛ ማህበረሰቦች ላይ የተደረጉ ታሪካዊ ጥናቶች እንደሚያሳዩት ቢያንስ ከመቶ ዓመታት በፊት ጀምሮ በመጡበትና በሚኖሩበት ሀገር ውስጥ ከፍተኛ የፖለቲካ ተሳትፎ አላቸው። ይህ ልምምር ቀጥሎ በአሁኑ ጊዜም ተመሳሳይነት ያላቸው የፖለቲካ ተሳትፎ መንገዶችን በሰፊው እየተመለከትን ነው። በዲያስፖራው ላይ የተመሰረቱ የተለያዩ ማህበራትን በማደራጀት ሀገራት የውስጥ ፖሊሲያቸውን እንዲያሻሽሉ፣ የወጡበት ሀገር ላይ አሉታ የሆነ አዎንታዊ ተጽዕኖ እንዲኖራቸው፣ የሀገራቸውን ጉዳይ የሚደግፉ ፖሊሲዎች እንዲቀረጹ ወይም የሀገር ውስጥ የመንግስት እንዲቃወሙ ያደርጋሉ። በመንግስት ድጋፍ ወይም ተቃውሞ በሀገር ውስጥ ተጽዕኖ በማሳደር ለፖለቲካ ፓርቲዎች፣ ለማህበራዊ እንቅስቃሴዎችና ለሲቪል ማህበረሰብ ድርጅቶች የገንዘብና ሌሎች ድጋፎችን በመስጠት ለውጥ እንዲመጣ የማድረግ አቅምም አላቸው። በአለም ላይ በዲያስፖራ ተጽዕኖ መንግስታት የተለወጡባቸው ህጎች፣ የተቀየሩባቸው የፍርድ ውሳኔዎች የተሻሻሉባቸው በርካታ ገጠመኞች አሉ። በ1970ዎቹ መገባደጃ ላይ የኩርድ ሰራተኞች ፓርቲ ፒኬኬ የመሰረተውና የኩርድን የራስ አገዝነት ጥያቄ ነጻ መንግስት እስከ መመስረት ንቅናቄ የመራው አብዱላ ኦክላንድ ታሪክ ለዚህ ማሳያ ነው። የኩርድ ብሔርተኝነትን በማቀንቀንና የቱርክ መንግስትን በደል በማጋለጥ የሚታወ ታወቁ አብደላ ኦካላን በአውሮፓውያኑ የዘመን ቀመር 1999 ዓ ም በምስራቅ አፍሪካዊቱ ሀገር ኬንያ ተይዞ ወደ ቱርክ ከተወሰደና በሀገር ክደትና በአመፅ ክስ ከቀረበበት በኋላ የሞት ፍርድ ተፈርዶበታል። በተፈረደበት ተከታታይ ቅናትን በተለያዩ የዓለም ሀገራት በኩርዶች አስደናቂ የተቃውሞ ሰልፎች ተካሂዷል። ቱርክም የሞት ቅጣትን በማጥፋት የኦካላንን ፍርድ ወደ እድሜ ልክ እስራት ቀይራለች። ፓርቲውም የፖለቲካ ትግሎን እንዲቀጥል አድርጋለች። በኩርዶች የተቀናጀ ህዝባዊ ሰልፎች በአለም ዙሪያ በሚ በሚገኙ በደርዘን የሚቆጠሩ አካባቢዎች የተካሄደው የኮርድ ጉዳዮችም አለም አቀፍ ትኩረት እንዲያገኙም አድርገዋል። ሀገራትም በውጭ የሚኖሩ ዜጎቻቸው ያላቸውን ኢኮኖሚያዊና ፖለቲካዊ ሚና በመረዳት ሚኒስቴር ማቋቋምን ጨምሮ ትልልቅ ሀገራዊ ተቋማትን እያደራጁ ይሰራሉ። በተለይም በምርጫ ዘመቻዎች ወቅት ዲያስፖራው አንዱ የቅስቀሳ ማዕከል ይሆናል። በተግባርም በምርጫ ውጤቶች ላይ የመወሰን እድል እንዳላቸው እየታየባቸው ክስተቶች አሉ። በሚያዝያ 1990 በተደረገው የክሮኤሽያ ሪፐብሊክ ምርጫ ፋንጆ ቱድጃን የሚመራው የክሮ የሮሻ ዲሞክራሲያዊ ህብረት ፓርቲ ዋነኛ ትኩረቱ ዲያስፖራ ላይ አድርገው በመስራት የተሳካ ድጋፍ አግኝቶ አሸንፏል። ለምርጫ ዘመቻውም አራት ሚሊዮን ዶላር ተለግሶታል። አሸናፊው ፓርቲ በበኩሉ 12 የፓርላማ ወንበሮችን ለዲያስፖራ ክሮሽሪያን ሰጥቷቸዋል። ይህም ሀገር ውስጥ ካሉ ብሔሮች የፓርላማ ውክልና የበለጠ ነበር። ዲያስፖራ ሆነው መነሻ አገራቸውን የቀየሩ በርካታ ምሳሌዎች አሉ። በጣሊያን ውስጥ በነጻነት ትግል ታሪክ የሚታወሰው ጉሴፔ ጋርባልዲ በብራዚል ና በኡራጋይ የነበረ ስደተኛ ዘጠኛ ነው። የሩሲያው አብዮተኛ ቭላድሚር ሌኒን በስዊዘርላንድ ይኖር የነበረ ሰው ነው። ይህን የነፃነት አባት ህግ አዋቂው የፖለቲካ ሙሩ ና ማህበራዊ አንጮ ማህተመ ጋንዲ ደቡብ አፍሪካን ጨምሮ በተለያዩ ሀገራት የነበረ ዲያስፖራ ነበር። እነ ሆቺሚኒም በውጭ ሀገራት የነበሩ ታጋዮች ናቸው። አሁንም ቢሆን የበርካታ ሀገራት አልባ ዲያስፖራዎች ሀገር ለመፍጠርና ህዝብ ለማዳን እየለፉ ነው። የኩርድ የካሽሚር ና የስሪላንካ ተወላጆች የዚህ ምሳሌዎች ናቸው። በሀገራችን የቅርብ ዓመታት የትግል ታሪክን ዲያስፖራው የጎላ ሚናል ሲጫወት ቆይቷል። ህወሓትን ከአራት ኪሎ ቤተ መንግስት ነቅሎ ወደ መቀሌ ለመሸኘት በተደረገው ትግል ከነበረው የሀገር ውስጥ የተቃውሞ ንቅናቄ ባሻገር በውጭ የሚኖሩ ኢትዮጵያውያን ያደረጉት ጫና ከፍተኛ ነበር። በተለያዩ የዓለም ሀገራት የሚኖሩ ኢትዮጵያውያን ጠንካራ የሚባለውን የኢህአዴግ ዲፕሎማሲ በመስበር ታሪካዊ ተጋድሎ አድርገዋል። መለስ ዜናዊና ኃይለማርያም ደሳለኝ ከነካሬዎቻቸው በአውሮፓና አሜሪካ ጎዳናዎችና የስብሰባ አዳራሾች መውጫ መግቢያ አሳጥቶ አንኮታኩቷቸዋል። በኤርትራ በረሃ ተጀምሮ የነበረውን የትጥቅ ትግል አደረጃጀት በመደገፍም የአገዛዙ ፖለቲካዊ ኪሳራ እንዲጨምር ሆኗል። ኢሳትን ጨምሮ የሚዲያ አማራጮችን በመፍጠርም በመንግስት ልሳኖች የደነቆረውን የኢትዮጵያ ሕዝብ ጆሮ የንቃት ነፍስ ዘርቶበታል። በፍራትና አደርባይነት ተጠርንፎ የነበረው ወጣት ወደ አደባባይ ወጦ ግዙፉን አገዛዝ በተቃውሞ እንዲፋለም ያደረገው በዋናነት የዲያስፖራው ቀድሞ መንቃት ነው። አብይ አመድ ና ቡድኑ አራት ኪሎ ከረገጠበት ማግስት ጀምሮ በነበረው የአጭር ጊዜ ድጋፍም ዲያስፖራው ትልቅ ሚና ነበረው። ከቤርተኮሪ ሀገሪቱ ፖለቲካ ድባብ አንጻር ሲታይም የትግራይና የኦሮሞ ዲያስፖራዎች ከፍ ያለ ተሳትፎ አላቸው የኦሮሞ ዲያስፖራዎች የተናበበ ፖለቲካዊ ማህበረሰብ በመገንባት ጥሩ ጅማሬ አላቸው ያለ ኢኮኖሚው ድጋፍ የሚቆም ፖለቲካም ሆነ ወታደራዊ ኃይል አለመኖሩን ተገንዝቦም እየሰራ ነው በመንግስት በንግድ በሲቪክ ማህበራት በተቃዋሚ ፓርቲዎችና በትጥቅ ትግል አድራጆች ውስጥ ያለው የኦሮሞ የጋራ ግብ ያለው ሆኖ እንዲሰራ ያደረገው የጠነከረው ዲያስፖራ ነው ብልጽግናዎቹ አብይ አህመድ አዳነች አበቤ ሽመልስ አብዲሳና ጌዲዮን ጢሞቴዎስ የኦነጎቹ ሌንጮ ለታና ደው ሳኡድ ኢብሳ የኦፌኮዎቹ ጀዋር መሀመድ ና መራራ ጉዲና የሸኔው ጃልመሮ የግብ ልዩነት የሌላቸው የተደረጉት በውጭ የሚኖሩ ዲያስፖራ በተሰራው ስራ ነው። ሚዲያዎቻቸው ኦቢኤን ና ኦሜኤን፣ ኦቢኤስ ና ፕራይም ቲቪ የሳተላይት እንጂ የዓላማ ልዩነት የሌላቸው ሆነው ተገንብተዋል። በብልጽግና በኩል የጠቀለሉት የአራት ኪሎ ዙፋን አደጋ እንዳያጋጥመው ና የሚጠላውን ህዝብ እንደ ልቡ እንዲጨፈጭፍ የሚያስችለውን ድጋፍ ለማስገኘት በሚኖርበት አገር ሰልፍ ያካሂዳል፣ ኤምባሲዎችን ያናገራል፣ ሎቢስት ይቀጥራል ገንዘብ ይልካል። የትግራይ ዲያስፖራ ደግሞ ቀደም ብሎ በህወሓት ስር የተገነባና ጠንካራ አደረጃጀት ያለው ነው። የትግራይ ዲያስፖራ ባለፉት አመታት የሰራው ታሪክ ትምህርት የሚወሰድበት ነው። በሰሜኑ ጦርነት ዘመን የብልጽግናውን አገዛዝ ዲፕሎማሲ ገደል የከተተ ትግል አካሂዷል። በአውሮፓ በኤስያ፣ ና በአሜሪካ ሀገራት ሳምንቱ ሙሉ ጎዳና ላይ ተኝቶ እስከ መቃወም የደረሰ ጽኑ ትግል ያካሄደው የትግራይ ዲያስፖራ ነው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የትግራይን ጉዳይ ብቻ አጀንዳ አድርጎ 11 ጊዜ እንዲሰበሰብ ያደረገው ዲያስፖራ ባደረገው የተቀናጀ ትግል ነው። ብልጽግና የዲፕሎማሲ ሊቅ የሚላቸው ታዬ አፅቀሥላሴ በዚያን ወቅት በመንግስታቱ ድርጅት የኢትዮጵያ አምባሳደር ነበሩ። ደመቀ መኮንን የውጭ ጉዳይና ምክትል ጠቅላይ ሚኒስትር ሆነው በየመድረኩ የማይሰማ ለቅሶ ላይ ነበሩ። መንግስታዊ ዲፕሎማሲው ግን የትግራይን ዲያስፖራ አሸንፎ ድል ማስመዝገብ እንዳልቻለ ይታወሳል። ምንም አይነት ግለሰባዊም ሆነ ቡድናዊ ፍላጎት ሲያሸንፈው የትግራይን ትግል የደገፈው ዲያስፖራ እንደ ጥሩ ምሳሌ የሚወሰድ ነው። አሁንም ድረስ የህወሓት መሪዎች የውስጥ የስልጣን ሽኩቻቸውን አስከትተው የትግራይ ህዝብ ላይ እንዲያተኩሩ ለማድረግ እርቅ እየሞከሩ ያለውና አልፎ አልፎም እስከ መወሰን የሚደርስ ትዕዛዝ የሚሰጠው ከዲያስፖራው ነው። የአማራ ተወላጅ ዲያስፖራ በሁሉም የዓለም ሀገራት ያለና በቁጥሩም ከሀገሪቱ ውስጥ አብዛኛውን የሚሸፍን ነው። በአማራ ህዝብ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ያለው ሚናም ቀላል የሚባል አይደለም። የአማራ ምሁር በትልልቅ ዓለም አቀፍ ድርጅቶች፣ በመንግስታዊ መዋቅር ውስጥ፣ በሰብአዊ መብት ተቋማትና በንግድ ስራ ላይ ተሰማርቶ የሚገኝበትና ግዙፍ እድል ያለው ነው። እስካሁኑ እንቅስቃሴው በበቂነት የሚ ጠቀስ አበርክቶ ባይኖረውም ሁኔታዎችን ከመሰረቱ ለመለወጥ ያስቻለ ድጋፍ ግን አለው። ሀገራት ከአማራ ሕዝብና ከመንግስት አንጻር ያላቸው አተያይ እንዲቀየር አልፎም በፖሊሲ እንዳይደገፍ ያደረገ ስራ ሰርቷል። የዲያስፖራው ሚና በቀደሙት ጊዜ የነበረው እንዳለ ሆኖ ከአሁናዊ ትግሉ አንጻር ደግሞ ለይቶ መመዘን ተገቢ ነው። የአማራ ዲያስፖራ በየሀገራቱና በየከተሞች በርካታ ማህበራትን መስርቶ የሚንቀሳቀስ ሲሆን ይህንን ተጠቅሞ የነፍጥ ትግሉን እየደገፈ ነው የለውና ትግሉ ከተለኮሰበት ጊዜ ጀምሮ በሎጂስቲክስ፣ በፕሮፓጋንዳ፣ በዲፕሎማ ራስ እየደገፈም ቀጥሏል። በየአካባቢው ያሉ የፋኖ አደረጃጀቶች የገንዘብ እጥረት እንዳይገጥማቸው የተሰዉ ቤተሰቦች እንዳይቸገሩ የሚያደርገው ጥረት ያስመሰግነዋል። ሀገር ቤት ያለው ወገኑ በአገዛዙ ጦር ሲጨፈጨፍ እውነተኛ ጥቃት ተሰምቶት ህዝቡን እየደገፈ ነው። ሆኖም ከዚህ የበለጠ የተናበበና ብዙዎችን የሚያሳትፍ ትግል ማድረግ አለበት። በየሚኖርበት ሀገርና ከተማ ለውጥ የሚያመጣ ሰልፎችን እያዘጋጀ የአገዛዙ ድጋፍ የሚያደርግ ሀገራትና ድርጅቶች ላይ ጫና ማድረግም ይጠበቅበታል። የኤምባሲዎችን በር እያንኳኳ የአማራን እውነት ለዲፕሎማሲው ማህበረሰብ ማስረዳትም ይጠበቅበታል። በየማህበራቱና አደረጃጀቶቹ ያሉ ልዩነቶችን አስወግዶ መከራ ውስጥ ያለውን አማራ ህዝብ ለመታደግ መተባበር ግዴታ ነው። ምንም አይነት አለመግባባት ቢኖር በድሮን በጅምላ ከሚገደለው ህዝብ፣ እየታፈሰ ከሚረሸነው ወጣትና ከሚደፈሩ እናቶች ስቃይ አይበልጥም። ከሀገር መውጣትም በግዛቱ ከሚኖረው አማራ የተለየ ህልውና እድል የለውም። አካላዊ ባርነት ባይገጥመው እንኳን ከስነ ልቦና ህመሙ ነፃ ሊሆን አይችልም። በመሆኑም የተቀናጀና የተናበበ ትግል ማድረጉን አጠናክሮ መቀጠላል።

በደብረ ጽዮን የሚመራው ህዋትና በኢሳያስ አፈወርቅ የሚመሩት የትግራይና የኤርትራ ህዝብ የሁለትዮሽ የህዝብ ግንኙነት ቀጥሏል። የሁለቱ ህዝቦች ግንኙነት ስጋት ፈጥሯል። ህዋት ከኢትዮጵያ ፖለቲካ ህልውናው ቢፋቅም የውጭ ግንኙነት እያደረገ ነው። የፖለቲካ ፓርቲ ብቻ ሳይሆን ወታደራዊ አቅምም አለኝ እያለ ነው። ስለዚህ የህዋት ታጣቂ ከኤርትራ ጦር ጋር መጣመሩ ለኢትዮጵያ መንግስት ስጋት መጫሩ አልቀረም። ይህን ለመቀልበስ በጌታቸው ረዳ የሚመራ ስምረት የተባለ ፓርቲና በጄኔራል ጻድቃን ገብረትንሰይ የሚመራ ጦር ጸረ ህዋት ሆነው በአፋር ክልል እየተደራጀ ይገኛል። የጌታቸው ረዳ ክህደትን ብዙዎችን አስቆጥቷል። በወልቃይት የተገኘው አቶ ጌታቸው ረዳ ወልቃይት የማንነትና የወሰን ጥያቄ የለውም ብሏል። አቶ ጌታቸው በወልቃይት ያለው እንደ ማንኛውም አካባቢ የኢኮኖሚ ጥያቄ ነው ብሏል። አቶ ጌታቸው ከደብረ ጽዮን ቡድን ጋር ባለመስማማቱ ተፈናቃዮችን ለመመለስና በትግራይ የበላይነት ለመውሰድ እየጣረ መሆኑም ተሰምቷል። ለአቶ ጌታቸው ተፈናቃዮችን መመለስ የመጀመሪያ ስራ ሆነው ተቀምጧልም ተብሏል። ክቡራን ና ክቡራት አድማጭ ተመልካቾቻችን ለአሁኑ የነበረን የዜናና የመረጃ ወጃ ይህንን ይመስል ነበር የብላክ ላይንን የዩቱብ ቻናል ና የቴሌግራም ቻናል ሰብስክራይብ ና ጆይን በማድረግ ቤተሰብ ልትኮኑ በአክብሮት እንጠይቃለን መልካም ቆይታ